ሰላም እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እንዴት ነህ ሁዱ ዋላ? እግዚአብሔር ይመስገን። እንዴት ነሽ? ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ አንድ ጉዳይ ይዘን መጥተናል። ምንድን ነው እሱ? ትዳር ውስጥ ተራርቆ መኖር ምን ችግር ያመጣል የሚለውን በትንሹ ልንወያይ ነው። እንግዲህ በአክብሮት እንድትከታተሉን እንጠይቃለን ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ፣ ኮሜንት፣ ላይክ ማድረግ እንዳይረሳ። እናመሰግናለን። መጀመሪያ እንኳን ደህና ቆያችሁ ማለት ፈልጋለሁ። ምክንያቱም ትንሽ ቆይተናል ቪዲዮ ከለቀቅንና እንግዲህ እስኪ ዛሬ ስለምንድን ነው የምናወረው? ትዳር ውስጥ አው የስ ትዳር ውስጥ መራራቅ ወይም ተራርቆ ምኖር ለምሳሌ ሚስትየዋ ኢትዮጵያ ብትኖር ባልየው ደግሞ አሜሪካ ቢኖር ምን ችግር ያመጣል? በርቀት ትዳር ውስጥ ነው ልናወራ ያሰብ ነው። እንግዲህ ምን ትላለህ አንተ በርቀት መኖር ይቻላል ወይ? እንው ተጽኖስ ምን ያመጣል ርቀት በርቀት አሁን እንደ ሃይማኖት እናውራ። መጀመሪያ እንደ ሃይማኖት እንግዲህ በምትሄዱበት ቦታ ሚስቶቻችሁን ሚስትህን ይዘህ ሂድ ቀርታ ሚስቶቻችሁን ሚስትህን ይዘህ ሂድ ነው የሚባለው። ለሴትም ያው ባሏን በምትሄዱበት ቦታ ጥሪም ሆነ ሐዘን ሆነ ደስታም ሆነ አውራችሁ ሂዱ። ይሄ ነው እንደ ሃይማኖት ስናየው። ከእምነት ባሻገር ግን ምን አለ መሰለሽ፣ አሁን እንደኔ ሀሳብ ስናገር ግድ ከሆነ ምን ማድረግ ይቻላልን? አሁን ለምሳሌ ስደት የወጡ ሰዎች አሉ። አንዳንድ ታሪካቸውን ሰሚ ኬንያ ምናምን ሄደው እዛ ላይ ለአንድ ሰው ብቻ ፕሮሰስ ይመጣል ከዛ በኋላ ምንድን ነው ማድረግ ያለበት? ያ ሰው ሄዶ ከዛ በኋላ ነው አመቻችቶ መውሰድ የሚችለው ቤተሰቡ። ስለዚህ የግድ መለያየት ይኖርባቸዋል ማለት ነው። እንዲሁም የተለያየ ምክንያቶች አሉ። ለምሳሌ ፊልድ ወርክ ሲኖር እዚህ ደግሞ ሀገራችን ላይ ለፊልድ ወርክ ደግሞ ትተው ይሄዳሉ ሚስቶቻቸውን፣ ይቅርታ ሚስቱን ወይም ደግሞ ባሏንም ጥላ ልትሄድ ትችላለች። ይህ ሁሉ ሲሆን ግን የግድ መለያየት የለበትም። መለያየት የለበትም የሚለው ነገር ኮንዲሽናል የሚሆን ይመስለኛል እንደ ኮንቴክስቱ ነው ነው እንጂ ግዴታ የሆነ ነገር ከሆነ ይፈቀዳል ብዬ ነው ማምነሆነ ሻል አሁን ለምሳሌ ሴት መሄድ ማትችልበት ቦታ ላይ ወንድ ቤተሰቡንና ሚስቱን ትቶ ብሄድ ምን ችግር አለው ብዬ ነው እኔ እንደ ፐርሰናሊ ማለት ነው። ይሄ ነው ዋናውና ትልቁ ነገር። ግን በልዩነት ወቅት ምን ያስፈልጋል ነው ከተለያዩሽ በኋላ እሱን ደግሞ እንናገርበታለን ማለት ነው እና ምንድን ነው በተለያየ አጋጣሚ መለያየት ይኖራል። ስለዚህ እንደ ሰውየው እምነት፣ እንደ ሴትየዋ እምነት በርቀት መቀጠል ይቻላል ማለት ነው። ያ ጊዜያቸው እስከሚደርስ፣ የሚገናኙበት ጊዜ እስከሚደርስ ራሳቸውን በመጠበቅ በጸሎት ቢጠባበቁ ከዛ ከጊዜ በኋላ እግዚአብሔር እንደ ቃል ኪዳናቸው ይፈጽምላቸዋል ብዬ ነው ማስበው እኔ። ነገር ግን አይ ተራርቆ ሌላ ትዳር ይፈጽማል ራቅሎ የሄደ ሰው ይባላል፣ ያለም ሰው እንደዚህ ወጣ ሲልለት ሌላ ነገር ውስጥ ይገባል የሚል ሀሳብ ያላቸው አሉ። እንዴ ያየን አዎ፣ ደግሞ ብዙ ጊዜም ነው እንደዛ። አሁን ብዙ ጊዜ ተራርቀ ስትኖር፣ ወይ ሚስትዮዋ ታገባለች፣ ወይ ባልዮ ይገባ ያገባል። ከዛ ምንድነው ምናምን ሲባል ተራርቆ ፍቅር በጣም ይከብዳል ይባላል። አሁን ይሄ ምንድነው? አብረም ሆነ እኮ አሁን ከልብ ተፋቅረ ከተጋባ፣ ርቀት እኔ ችግር አለው ብዬ አላስብም፣ ምክንያቱም ከልብ የተዋደደ ሰው ረጅም ዓመት ምናምን ይጠባበቃል አደለ? ስለዚህ ምን ትላለህ? አሁን ስለተራራቁ ብቻ ነው ሴቷ ሌላ ወንድ የምታገባው፣ ወንዱ ሌላ ሴት የሚያገበው ስለተራራቁ ብቻ ነው ብዬ አላስብም። እምነት ውስጣቸው ስለሌለ ነው ብዬ ነው ማ አዎ፣ መጽ ትክክል ነሽ። ተራራቂ በመካከል የሚገባ ነገር ይኖራል ያ ምንድን ነው? አሁን ብዙ ጊዜ እንዳልሽው የእምነት ማለት ካለ አይደለም፣ ተራርቀሽ እዛውም አንድ ላይ የሚኖርሽ እኮ ብዙ ነገር እየሰማ ነው። ደግሞ እድሜ ለሶሻል ሚዲያ፣ ወይነ ብዙ ነገር አይተናል። ምታረጋት እያንዳንዷ ነገር ትወጣለች፣ እያንዳንዷ ነገር ትወጣለች። ስለዚህ እየሰማን ነው። አዎ እንደዛ አይነት ነገር አለ። ነገር ግን የሰውየው ፍላጎት የሰውየው እምነት ይወስናል። የሴትየዋም እምነት እና ፍላጎት ይወስናል። አሁን መራራቅ የምትራራቂ እኮ የሆነ ሜሪት ፈልገሽ ማለት የሆነ አድቫንቴጅ ፈልገሽ ነው እንጂ ዝም ብለሽ በቃ መራራቅ ይቻላል። በጸላይ አልተስማማንም፣ እንራራቅ ምናምን ተባብለሽ፣ ስለዚህ ከዛ አንጻር የእምነት ማነስ ካለብሽ፣ አዎ ብዙ ነገሮች አሉ። ብዙ አሁን ማውራት የምንችላቸው ብዙ ነገሮች አሉ። ከነዛ መካከል በሄደበት ሌላ አግብቶ ወይም ባለችበት ሌላ አግብታ ልጠብቀው ትችላለች። ይሄ የሚታወቅ ነገር ነው። ነገር ግን ከዚህ ሁሉ ግን የሚያድነው እምነት ነው፣ መተማመን ነው። ስለዚህ እኔ ያም ለፐርሶናሊ ተለያይቶ መኖር ይቻላል እስከ መቼ ጊዜ ገደብ እስካስቀምጥ አስቀምጥሽ ድረስ ምንድን ነው እኔ የሚገባኝ የሆነ ውስጥ ፍቅር፣ እምነት፣ እምነትን እግዚአብሔርን የምትፈራ ከሆነ ተራርቀህም ኖርክ አብረህም ኖርክ ኖር የምትዋደድ ከሆነ እኔ ፀባ አለ ብያ አላስብም። ምናልባት እንግዲህ ተለይቶ የሚኖር ሰው እሱም ሌላ ያገባል፣ እሷም ወይ፣ ውስጣቸው ፍቅር የለም ማለት ነው። አደለም እንጂ ፍቅር እኮ አብሮ ዝም ብሎ መኖር አደለም። ስንት መከራ አለ፣ ከዛ የበለጠ እኮ መከራ አለ። ግን የእውነት ፍቅር ከሆነ ችግርም ቢመጣም መከራም ብዙ ነገር ቢመጣም አብረህ ተቋቁመህ ማሳለፍ ስትችል ነው እንጂ ይሄ ተራርቆ እሱም ሌላ ገባ እሷም ሌላ ገባች ይሄ እንግዲህ ወይ ከምር አይዋደዱም ማለት ነው አይፈላለጉም ማለት ነው እንጂ ሰው ስለተራራቀ ብቻ ሌላ ማግባት እኔ ብዙ አላምንበት እውነት ነው አሁን ኮንዳሽ ነው ሁሉም ሄዶ ሄዶ ሄዶ ሄዶ ተስፋ ከሌለች መግባባት ከሌለች አንድነት ከሌለሽ አብረሽም እየኖርሽም ጂት ማድረግ ይቻላል፣ ሌላም ሚስት ማግባት ይቻላል። ሞራል ከሌለሽ አስር ሰው ከሚሊዮን ሰው ጋር እየኖርሽ ያን ሁሉ ሰው እየወጣሽ ማጥመድ እኮ ነው። ሞራል ከሌለሽ እንደሌለሽ ሆንሽ መቅረብ ነው ማስቀመጥ እንደዛ የሚያደርግ ሰው አለ ብዬ አላምንም። ያው ምክንያቱም አሉ እንጂ እዚህ ስንተቀምጠው አንተ አላቀተበ ማለት ነው። አብዛኛው እኮ እንደዛ ያደርጋል አይደለም። የሚያደርጉ ይኖራል። ሶስተኛ ሚስት የሚያስቀምጣል። አሁን እንግዲህ አብረህ እየኖርክ ነው። እውነት ነው፣ ነጽ አሉ። አሁን እንዳልሽው ማለት ነው። ነገር ግን ሞራል ያላቸው ሰዎች ናቸው እነዚህ፣ ኃላፊነት የሚሰማቸው ሰዎች ናቸው እነዚህ ነው አሪያ የሆናሉ ብለን እናስባቸዋለን ሰዎች የሚለው ጥያቄ ውስጥ ስለሚገባ ነው። እኔ አሁን የለም ያልኩት በጣም ብዙ የተሻለ ሆነ ከዚህ በፊት እንደዘማ ነው። አለ እኮ ለቁጥር አስቸጋሪ እንደዛ ለማለት ነው እንጂ አሉ። በቅርብም በርቀትም እኮ የምታየው ነገር ይኖራል። አለ ነገር ግን ለሌሎች አሁን ተራርቀው ለሚኖሩ እኛም አሁን ዛሬ እንደዚህ አብረን እናወራለን እንጂ ልንራራቅሉ እንችላለን። እኛንም ግምት ውስጥ አድርገን እያወራን ያለን ለማለት ነው። ስለዚህ ተራርቆም መኖር ይቻላል ውስጥ ላይ ፍቅር ካለ ፍቅር ካለ የውስጥ አንድነት ካለ ውስጥ መንፈስ ሽኮ ይናበባል። ከተናበበ ምንም ችግር የለውም። ተራርቃችሁ ስራችሁ ሰርታችሁ፣ ነገር ግን ተራርቃችሁ ብቻ መቅረት ሳይሆን አላማ አስቀምጣችሁ በዚህ በዚህ ቀን መገናኘት አለብን ብላችሁ ደግ ላይን አስቀምጣችሁ ቢሆን። ምክንያቱም እድሜ ቆሞ አይጠብቅም። ስፔሻሊ ለሴት ልጅ ለወንድም ቢሆን ራሱ ተፈላጊነት እኮ አይኖርሽ የቆየሽ በሄድሽ አሁን ወንድም ብትሆኝ ማን ይፈልገሻል? ምር ነው። ስለዚህ ጥሩ ነው፣ ቶሎ ለመገናኘት ነው ሞከ በጣም የምትራራቁበትን ሰዓት በጣም ሩቅ አይሆን እንጂ ተራርቆም ነው ችግር የለውም እና አንቺ ምን ትያለሽ? እስኪ እናጠቃለለው። እኔ የምለው ምንድን ነው በጣም የሚዋደር ሰው ተራርቆ ቢኖር ችግር የለውም ብዬ ከሚያምኑት ወገን ነኝ። እኔ ውስጥ ላይ ፍቅር ካለ እምነት ካለ ፈሪሃ እግዚአብሔር ካለ ብትራራቅም ሳትጣላ መኖር ትችላለህ ብዬ ነው ማስበው ነ እስከ መቼ በቃ ሳይበዛ ሳይበዛ አምስት አመት አምስት በጣም ብዙ ነው። ነገር ግን አሁን እንዳልሽው የውጭ ፕሮሰስ ከሆነ አምስትም ስድስትም ሊሆን ይችላል። ስለዚህ በየመሀሉ እየመጡ መገናኘት ሊሆን ይችላል። በአምስት ግን ጠቅልሎ አብሮ አለመሆኑና ስለዚህ የምንፈልገው ምንድን ነው? ይቻላል። ይቻላል። በጣም ነገር ግን እያለንበት ሴቱን ወንዱም ሆነ እያለበት ባለትዳር ከሆነ እንደ ባለትዳር ሰው አክት ማድረግ፣ ፍቅረኛ ያላት ሴት ከሆነች ፍቅረኛ እንዳላት ሴት አክት ማድረግ ከቻሉ ምንም ችግር የለም። ጊዜው ሲደርስ አንድ የመሆን እድላቸው ማንም አያወስድባቸውም። ግን እራሳቸውን እያሉበት መጠበቅ ይጠበቅብናል። ህይወት ብዙ አጋጣሚ ስላላት እሱን አይኑን ከፍቶ በእምነት በእውቀት፣ በጥበብ ከተጓዙ አንድ ቀን ካሰቡበት እንደሚደርሱ አንጠራጠርም። ሰላሙ እናመሰግናለን። ሰብስክራይብ እያረጋችሁ ተከታተሉን። እንወዳችኋለን። ቻው